በምስራቅ ጎጃም ዞን ከ93 ሚሊዮን ብር በላይ በሆነ ወጪ የተገነቡ የተለያዩ ፕሮጀክቶች ተመረቁ። ፕሮጀክቶቹ አርሶ አደሩ የግብርና ግብዓቶችን በማቅረብ በገበያ ትስስር ተጠቃሚ እንዲሆን የሚያስችሉ ናቸው ተብሏል። ኮሰን ብርሃኑ በምስራቅ ጎጃም ዞን የሚገኘው ጎዛምን ሁለገብ የገበሬዎች ህብረት ስራ ዩኒየን በ1992 ዓ ም በ100 ሺህ ብር ካፒታል ጀምሮ አሁን 69 ሚሊዮን ብር ማድረስ ችሏል። ዩኒየኑ የዞኑን አርሶ አደሮችና ህብረተሰቡን ተጠቃሚ የሚያደርጉ ከ400 ኩንታል በላይ መያዝ የሚችል መጋዘን፣ ከ60 እስከ 80 ኩንታል ማምረት የሚችል የእንስሳት መኖ ማቀነባበሪያና ዘመናዊ የዱቄት ፋብሪካ የፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት አስመርቋል። ዱቄት ፋብሪካውን ብታዩ በዱቄትነት ከመሸጥ ይልቅ ሌላ ደግሞ ዱቄቱን ተጨማሪ ሴት ወደሚጨምር ፕሮዳክት ቀይሮ ወደ ገበያ መግባት ሌላው ሁለተኛው አማራጭና ወደፊት ልንሰራው ልናሰፋው የምንችለው ነው የሚሆነው። እንደዚህ ጽህፈት ቤቶች ላይም መጋዘኖች ላይም በመሰረተ ልማት የበለጠ አበልጽጎ አርሶ አደሩ የውጭ ገበያ ድረስ ተሳስሮ ምርቱን የሚሸጥበትና የሚያቀርብበት የበለጠም አባሉ በቀጥታ ተጠቃሚ ሆኖ ራሱን ህይወቱን የሚቀይርበትን ነገር የምናሰፋበት ነው የሚሆነው። የራሳችን ስኔ ወደ ዩኒየኑ በማስረከብ የገበሬዎች ጥቅም አለው። ማዳበሪያ፣ ምርጥ ዘር በዩኒየኑ በቃ ራሱን በመቻል በጣም እየጠቀመን በመሆኑ በቃ የፈለገውን እኛ ወደ ነጋዴ መሄድ ቀርቷለሁ። የግብርና ምርቶችን አስተሳስረው አርሶ አደሩ ዘርፈ ብዙ ጠቀሜታ እንዲጠቀም ሊያደርጉ የሚችሉ ናቸው። አርሶ አደሩ የሚያመርተውን ምርት ወደ ገበያ በሚያወጣበት ጊዜ ተገቢውና ተመጣጣኝ ዋጋ እንዳያገኝ የገበያ ችግር ሲያጋጥመው እነዚህ ማህበራት የአርሶ አደሩን ምርት ገዝተው በጥሬው ወደ ሌላ ቦታ ከማሸጋገር ይልቅ በራሱ ፕሮሰስ አድርገው እሴት ጨምረው በተሻለ ዋጋ እንዲሸጥ እና አርሶአደሩ ተጠቃሚ እንዲሆን በማድረጋቸው ምክንያት አርሶ አደሩ ይበልጥ እንዲያመርት ያነሳሰዋል ማለት ነው። የተመረቁት ፕሮጀክቶች አርሶ አደሩ የሚያመርታቸውን የግብርና ምርቶች በገበያ ሰንሰለት ውስጥ አካታች እንዲሆኑና የኢኮኖሚውም ተጠቃሚና ዘላቂ እድገትን ለማረጋገጥ በር ከፋች እንደሆኑ አቶ ብናልፍ ገልጸዋል። በምርቃቱ የተገኙት ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በዘርፉ የሚታዩ ጅምሮች መበረታታት እንዳለባቸውም ገልጸዋል። ከምናስባቸው ለውጦች፣ ከተዘረጋው የእድገት መንገድ አኳያ አንዱ ባሰብነው ፍጥነትና የተሟላ ቁመና ሳይዝ ብዙ ጊዜ ያስቆጠረው የህብረት ስራ ማህበራት እንቅስቃሴ ነው። ያንን ቅሬታ የሚሽርና እጅግ ተስፋ የሚሰንቅ ሆኖ አግኝቼዋለሁ። የጎዛመን ህብረት ስራ ይሆንል። በአሁኑ ወቅት በስምንት የስራ መስኮች ህብረተሰቡን ተጠቃሚ እያደረገ ሲሆን ሀገሪቱ የምትከተለውን የኢንዱስትሪ መር እንቅስቃሴ ተግባራዊ እያደረገ መሆኑም ተጠቁሟል። ዛሬ በኢትዮጵያ ምርት ገበያ የታጠበ ለውጭ ገበያ የቀረበ የሲዳማ ቡና በፈረሱላ በ1302 ብር ተገበያይቷል። ነጭ የወለጋ ሰሊጥ በኩንታል በ2457 ብር ተሽጧል። ተጨማሪውን አብረን እንከታተል። ከምሽቱ የቢዝነስ መረጃዎች ጋር አንተነህ ደምሰው ነበርኩኝ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።